ኢትዮጵያ ከፍተኛ ጠቀሜታ ያላቸው የማዕድን ብዛ ሀብት የሚገኝባት ሀገር ናት። ይህም በጠጣር በፈሳሽና በጋዝ መልክ የሚገኙ ሲሆን በዘርፉ ያለውን እምቅ የኢኮኖሚ አቅም ለመጠቀም መንግስት እየሰራበትም ይገኛል። የማክሮ ኢኮኖሚ ማሻሻያው ከለያቸው አምስት የኢኮኖሚ ዘርፍ ምሰሶዎች መካከል አንዱ የሆነው የማዕድን ዘርፉ ሲሆን በሀገሪቱ ያለውን እምቅ አቅም ለአልሚዎች ለማሳየት የሚያግዝ አውደ ርዕይም ተከፍቷል።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 እንደ ሀገር ከፍተኛ የኢኮኖሚ ዋጋ ያላቸው ማዕድናት ጭምር ያሉ በመሆኑ በሰፊ ኢንቨስትመንት ማልማት እንደሚገባም በማሰብ መንግስት እየሰራም ይገኛል። አሁንም በዘርፉ ተጨማሪ ኢንቨስትመንት ስራ እንደሚያስፈልግም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም ተናግረዋል። ከፍተኛ መጠን ያለው ነዳጅና የተፈጥሮ ጋዝ፣ ወርቅ፣ ፕላቲኒየም፣ ፖታሽ፣ መዳብ፣ ብረትና ሌሎች በርካታ ጠቃሚ ማዕድኖች አሏት። እነዚህ ሀብቶች ኢንቨስትመንትን በስፋት በመሳብ ለሀገራችን ኢኮኖሚና ማህበራዊ እድገት ከፍተኛ አስተዋጽኦ ያበረክታሉ። ሀገራችን የብረትና ብረት ነክ ማዕድናት እንዲሁም የግንባታ ማዕድናት መገኛም ናት። ከፍተኛ የውጭ ምንዛሬ እያስገኘ ካለው ከወርቅ ማዕድን በተጨማሪ ለኤሌክትሮኒክስ ኢንዱስትሪ አገልግሎት በከፍተኛ ደረጃ ተፈላጊ የሆኑ ሊቲየም፣ ታንታለም፣ ኒዮቢየም እና ሌሎች ብርቅዬ የምድር ብረቶች ክምችት አላት። የዓለም የኤሌክትሮኒክስ መሳሪያዎች ፍላጎት እየጨመረ በመምጣቱ ምክንያት የእነዚህ ብርቅዬ የምድር ብረቶች ፍላጎት ማደጉን ቀጥሏል። ኢትዮጵያ የዚህ ውድ ሀብት ዋነኛ አቅራቢ የመሆን አቅም ስላላት ባለሀብቶች እና ኩባንያዎች ይህንን ገበያ እንዲቀላቀሉ በዚህ አጋጣሚ በኢፌዴሪ መንግስት እና በራሴ ስም ጥሪ ማቅረብ እፈልጋለሁ። አሁን ላይ የማዕድን ዘርፉ በተሰጠው ትኩረት ለሀገር ትልቅ የኢኮኖሚ ምንጭም ሆኗል። አጠቃላይ እንደ ሀገር ካለው የወጪ ንግድም አርባ በመቶውንም ይሸፍናል ሲሉም የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ተናግረዋል። ኢትዮጵያ ቱዴ ኢዝ ዋን ኦፍ ዘ ላርጀስት ጎልድ ኤክስፖርተርስ ኢን አፍሪካ ዛሬ ለኢትዮጵያ ከአፍሪካ ካሉ ከፍተኛ ወርቅን ለውጭ ገበያ ከሚያቀርቡ ሀገራት መካከል ናት። ይህ ውጤት የተገኘውም በመንግስት ቁርጠኛ አመራርነት ነው። ይህ የሚሆነው ማዕድን ከአምስቱ የማክሮ ኢኮኖሚ ዘርፎች መካከል አንዱ በማድረግ ነው። በተለይ በባለሀብቱና በመንግስት መካከል የተፈጠረው መተማመን ትልቅ አቅምን ፈጥሯል። በኢትዮጵያ የማዕድን መገኛ ቦታዎች በአይነትና በስነ ምህዳር ጭምር ብዙ ናቸው። ከእነዚህ የሚገኘው ማዕድንም በዓለም አቀፍ ደረጃ ተወዳዳሪ ነው። አሁን ላይ ከአጠቃላይ የወጪ ንግድ ውስጥ የማዕድን ዘርፍ አርባ በመቶ የሚሆን ድርሻ ይሸፍናል። በተለይ በዘርፉ ላይ የሚሰሩ ስራዎች ማህበረሰብ ተኮርና አካባቢ ጥበቃን ታሳቢ ያደረጉ ናቸው። በአውደሬው ላይ በርካታ የከበሩ ማዕድናትና የማዕድን ሀብቶች ለእይታም ቀርበዋል። ለቀጣይ አራት ቀናትም የማይንቴክ ኢትዮጵያ አውደሬ ለእይታም ይቀርቧል።